አንዳንዴ የሚሆነውንና የማይሆነውን ነገር መለየት እንችላለን ወይ? እኔ ነጋ ጠባ እዚህ ቤት እየበጣ እማወራው ኤርትራን ስለምጠላ ኤርትራ እንድትጠፋ ስለምፈልግ ሳይሆን በኤርትራና በኢትዮጵያ መካከል ጦርነት እንዳይነሳ ስለምፈራ ነው፣ እያልኩ ሺ ጊዜ ጦርነት አይቀሬ ነው። ይህም ብዬ የምላችሁ ጦርነት ስለምወድ ስለምፈልግ ሳይሆን የኤርትራ አካሄድ ጦርነትን አይቀሬ የሚያደርግ ነው። አሁን ባላችሁበት አካሄድ የምትቀጥሉ ከሆነ ጦርነት አይቀርም። እኔ ነጋ ጠባ የማወራው ጦርነትን ለማስቀረት ነው። ከሰማችሁኝና ከተባበር ጦርነትን እናስቀራለን። እማሰቡኝ ከሆነና ባለበት የምትቀጥሉ ከሆነ ጦርነቱ ይጀመራል። ጦርነቱ የተጀመረ ለታ ስዩም ተሾመ የሚባል ሰውዬ አታውቁም። አንድ ተራ ወታደር የሚሆነው ጦርነቱ ከተጀመረ በኋላ ሰው ግደል ግደል ነው የሚለው ሻእቢያ ነው ግደል ነው የሚለው አይነ ጨፍ አይነ ጨፍ ነው ትንሽ ራሽናልቲ የሚባል እሱን እዛ ማዱ አንቀረህ ጣሎ ጦርነት ከተጀመረ በኋላ ራሽናሊቲ ብሎ ነገር አይደለም ጦርነት ሳይጀመር በፊት ነው የለመንኳችሁ ይሄ ነው ይሄ ነው ይሄ ነው ይሄ ነው እንዲሆኑ ነው እንዲሆኑ ነው እንዲሆኑ ነው እንዲሆኑ ነው አልኳችሁ። ጦርነቱን አይቀር እያደረጋችሁት ነው። እየመጣን ነው። ከመጣ ነገር እናንተ ልናጠፋ ነው። ምን መጣው ሻዕቢያን የሚባልን የሚባሉን አረብ ካልነቀረ እረፍት አናገኝ። ለምን እረፍት ነሳን? በየት በወያኔ በሸሪ በፋኖ በአልሸባብ መከራችንን አበላን። አልኳችሁ። ኢሳያስ የምትሉ ሰውዬ ምንድን ነው? መንግስት ነው። ፓርላማ ነው። እስቴት ነው። ህግ አውጪ ነው ህግ አስፈጻሚ ነው። ህግ ተርጓሚ ነው። ምንድን ነው እሱ ብዬ ስላችሁ የነበረውን ነገር እሳቸው ትላንትና ዘከዘኩላ ይገ አይ፣ ይህን ጽሁፍማ የጻፍኩት እኔ ብል ይሻላል ከዶክተር ሙላቱ ው ሽማግሌውን ግን ጡረታ ላይ ያሉ ሰውዬን አሁን ስማቸው እዚህ ጋ መጠቀም ጥሩ ነው። ምነው? አይ፣ አንተ እኮ የመንግስት ቁንጮ ነው አይደል? እኔ የመንግስት ቁንጮ ነኝ፣ የብልጽግና ቁንጮ ወፊቴ ያራዳልኝ ስለዚህ ከኔ ይልቅ ዶክተር ሙላቱ ይሻላሉ። ምን ይባላል? ሰው ፓልሰበ ዲናብሊቲ ይባላል። እችችን ማ ተው አስደግ ፓልሰበ ዲናብሊቲ ማለ ማለ አንድ ነገር ታደረግና ታደረጋለ ከዛ እሳቸው ናቸው ያደረጉት። የግል አቋማቸው ነው፣ ደግሞ ኦፒኒን ነው። የራሳቸውን ሀሳብ ነው የገለጹት። እሳቸው እንግዲህ ትንሽ እርጅና ስለተጫጫናቸው ውልፍትም ትንሽ ነው፣ ወፈብ ሊያደረጋቸው ይችላል ብሎ ይላሉ። መንግስት እኮ የግል አቋማቸው ነው። በዚህ የግል አቋማቸው ላይ ለምን አላችሁ ብለን አንደኛ ጋር የሀሳብ ነጻነት አለ። አቶ የማነ እንደዚህ አይደለም ብሎ ሊመልስ ይችላል። አንተ ስትንጫጫ ትውላለህ። ከዛ ግን ደግሞ ምናቃለ መሰለኝ፣ ይህ አቋም የኔ አቋም ነው ስነግርህ የነበረው ነው ስማው ነው የሚሉ ይህ አቋም የኢትዮጵያ መንግስት አቋም ነው፣ የኔ ወንድም የኔ አቋም ነው ስለ ኢትዮጵያ መንግስት ደጋፊ ሆኝና እውነቱ ይሄ ስለሆነ እያንዳንዱ ኢትዮጵያዊ ጂኦፖለቲክስ የሚያቅ ነገሮችን የሚረዳ የሻዕቢያ አካሄድ ወዴት እየወሰደ እንደሆነ ያውታል፣ ወፉ ያውታል። ከዛስ በስዬ ስም ያውጡት። አይ ለምን በስዬ ስም ያውጡታል? ስዬማ የመንግስት ቁንጮ ነው። ስለዚህ የብልጽግና ቁንጮ ደጋፊ ነው። ስለዚህ ቁንጮ የሚለው ቃል ይሰመርልኝ፣ ይከበርልኝ። ስለዚህ ምን ይደረግ? በእሳቸው በሽማግሌው ስም የምናወጣው ሽማግሌው አወጡና መንግስት ይላል። እሳቸው ጡረታ የወጡ ሰዎች ናቸው። እኛ ዶክተር ነጋሶ ጊዳዳ ድሮ ሲጽፉ ምን ብለናቸው እና ቃል ይላሉ። ፈዛም ፈልሰበ ድናብሪት ይባላል። ምን ማለት መሰለህ? መንግስት እንዲያሉ መረጃዎችን የሚያወጣው በአደባባይ ኖ እኔ የለሁበትም ብሎ ለመካት የሚያስችለው መልኩ ነው። ሆን ተብላ ነው። እሺ ወፊ፣ የኢትዮጵያ መንግስት ያወጣውን መግለጫ ሌሎች እንዴት ያዩታል? የኢትዮጵያ መንግስት ያም ቃል ዶክተር ሙላቶ አልጀዝራ ይጻፉ። እኔ ምላቸ አባቴ ይወለ አትጃጃል ያልኩን ስማኝ። እኔ እስከ ዛሬ ሳወራ የነበረው እሳቸው ትላንትና የጻፉትን ነው። እሳቸው ትላንትና የጻፉት የኢትዮጵያ መንግስት ጠዋት ማታ ሲል የነበረው ውስጥ ለውስጥ የሚያብሰከስከው ነው። እሱ ብቻ አይደለም፣ አብይና ኢሳያስ ያወሩት ወሬ ነው። ምድርም ግን ለኢትዮጵያ ሰላም ሲባል የድረስ ይኬዳል የሚለውን አየንበት። እኔ ሻቢያን በሆን ውፉ ከብትዬ እያልኩ ተቀብዬ ከእሱ ውጭ ሰው አሳይ ብዬሽ ነው የምኖረው። ለምን መሰለህ? ከአብይ ስር ከአብይ ሳቅና ፈገግታ ስር የተዳፈነ እሳት አለ። እሺ የኢትዮጵያ ሕዝብ ደግሞ መሪውን ያምናል። አንተ ኧረ በስመ አብይ አህመድ ሲመጣ አብይን ተቀብሎሽ ኢሳያስን ኢሳያስን ኢሱ ብሎ ተቀብሎሽ ያችን እምነት የካድካት ላይ ታገብ አንተ ነው ያደረገኝ። ውሻ ነው የሚያደርገህ። እሺ አዎ ከዛ ብዙቶን ብዙ ነው እ ሀቅ እንትፍ እያል ክንቅ እያረጋ ያንገፈገፈ ቢሆን ስሜትን ውጣ ምን ታደርጋለህ? እንኳን አደረሳጩ ትላለህ። የካቲት አስራ ሁለት የካቲት አስራ ሁለት ነው የሚያገኝ የካቲት አስራ ሁለት ሰማዕታት ቀን እናከብራለን። አባዬ ዞር በልልኝ የካቲት አስራ እንዳለ የሰማዕታትን ቀን ላክብርበት እንደማለት ነው። ብቻ ግን ደብዳቤ ጻፈ። ለማንኛው ልክ እንደ ዛሬው ረጅም ደብዳቤ መጨረሻ ላይ የሚል ለምንድን ነው እዚህ ማነ በቀይ ባህር ላይ በዚህ በዚ በዚ በዚህ በዚህ አሁን እንደዚ እንደምታዩ ባህር አለ እዚህ በአልዱሜ አባ በመጨረሻ የጻፈ ደብዳቤ ነው ዶክተር አለ ለኢሳያስ አፈወርቂ ከዛ ቀን ጀምሮ ኢሳያስ አፈወርቂ ስትሮክ ያዘዋል አሉ ነው የሚባለው ወይ ሰምቻለሁ ምናል ሁለት እርግጠኛ አይደለሁም ስትሮክ ያን ነው ያንን አገኘ የእጁን ቀመሰ በዛው ቀጠለ

ወፉ አንተ ማመድ ትጫወታለህ? አባባችን ጠባሳ አየህ በሳት አይጫወትም። የመንን አየህ በሳት አይጫወትም ብላለቻታ። ለምን አለቻት ስል ሀሬዝ ታውቃለህ? ወፉ ሀሬዝ ማለት የእስራኤሉ ኒውዮርክ ታይምስ ብለህ ልትለው። ሀሬዝ ማለት የእስራኤል በቃ በጣም ሪላያብል የሆነ ሚዲያ ነው። ይህ ምን ከሁሉም የላቀ ነው።

የእስራኤልና የአሜሪካ ስትራቴጂክ ትሪት ነች ብሎ አለው። ፓሬዝ ነው ያለው። ፓሬዝ ማ በጣም ወሳኝ ሚዲያ ነው አንተ። እሺ ካልጃዚራ አስር እጥፍ ይበልጣል ሪላብሊቲ። ከዛ ሄም ብሎ ባለ በስተኛው ቀን ሳንክሽን ኔትወርክ ቻለንጅ ሬቨኒንግ ቱ ኢራንስ ሚሊተሪ ብላ መጣች አሜሪካ። ትራምፕ መጣለን ማዕቀብ ጥላሉ ብሎ ማዕቀብ ጥላሉ ብሎ መጣ፣ የአሜሪካ መንግስት። እሺ፣ ከዛ ባለፈው ሚካኤል ሩብን የሚባለው ሰውዬ ደግሞ ጃውናሊስት ላይ የጻፈው ጽሑፍ አለ፣ ኢሳያስ የሚባለው ነቀርሳ መወገድ አለበት ብሏል። እኔ በቃ አሁን ሳጠቃላችሁ በዶክተር ሙላቱ ተሾመ ስም የወጣው ጽሁፍ ከሞላ ጎደል የኢትዮጵያ መንግስትን፣ የአሜሪካ መንግስትን፣ የእስራኤል መንግስትን፣ የእንግሊዝ መንግስትን የጋራ አቋም መግለጫ አድርገው ወሰደው ነው። በማኝ የኢትዮጵያ መንግስት ብቻ አድርገ ከወሰቀ በጣም ተሳስተሃል። በሌላ ቋንቋ ጋር ግብፅ በቀደም ምን ብላ እንትን ምን ብላ አውጥታለች መሰለህ? ግብፅ ራሷ ኢትዮጵያ የእስራኤል ፕሮክሲ እየወደች ነው ብላለች። በእሺ እንደዛ ብለህ ራስን ስታጃጅል ክረብልኝ። አሁን ሳውዲ አረቢያ የሚፈልገው ምንድን ነው? አልፋፋ የት አለ? ኢትዮጵያ የቱ ጋር? አፋር ውሃው ከየት ይመጣል? ከአዋሽ ከአሜሪካ ብን የኛ ፍሬሽ ነው ውሃው በየዓመቱ ሪፕሊኒሽ የሚደረግ ነው። ከሳውዲስ የሳውዲ ወፍ የለም። ሳውዲ አሁን የሚፈልገው ዲ አልፋፋና ስንዴ ነው። የት እናመርታለን? አፋር ላይ እናግባ በለው ያርክሎ እኔ ና ግባ በለው ያልኩ በእናት በትንታኔ ብቻ እኔ ካልኩለሽን ሰርቼ ሄ ብዬ ነው አለ ጣብች አራዳ ልጅ ሄዶ ምናላቸው አፋላ ሄዶ መመሪያ ሰጥቶልኝ መጣ ምን ብሎ ይሄ አሁን የጀመራችሁ ዝርሻ ሀያ ሰላሳ ጥፍ አርጎ ውሃ እንደው አለ ቅድም ንግግሩ የ የዶክተር አብይ ንግግር ጠቅላይ ሚኒስትሩ ከተናገሩት ያል ቅድም ጠቅላይ ሚኒስትሩ የተናገራትን ትይዛለህ እሷን ትተነትናለህ፣ መሬት ላይ ታወርዳታለህ። አውርደህ እዚህ ጋር በተግባር ታሳየዋል። ሳውዲ አረቢያ ሁለት ነገር አድርጓል። አፋርና ያልኩ አፋር ላይ ምን አለ ብያለው ስንዴ ዶክተር አብይ ሲመረት ታሳያለ ያ ስንዴ የማ የሳውዲ አረቢያ ኮር ፍላጎት ነው። አልፋፋ በእርግጠኝነት የሳውዲ አረቢያ ኮር ፍላጎት ነው አሳይቻለሁ። ይሄ ጉዳይ የሳውዲ አረቢያ ፍላጎት እንደሆነ የምታውቀው የቱ ጋር መሰለኝ፣ ወፊት የምታውቀው የቱ ጋር መሰለኝ፣ ኢትዮጵያና ኤርትራ አስማራ ላይ ሄደው የተስማሙ ስምምነት ምን የሚል ነው? ፒስ እንደ ፍሬንድሽፕ የሚል ስምምን ነው። ሳውዲ አረቢያ ሄዱና ደግሞ ምን ተስማምቶ መጡ መሰለኝ? ሳውዲ አረቢያ ሄዱ 2019 ምን ተስማምቶ መጡ? ፒስ ፍሬንድሽፕ እንደ ኮኦፕሬሽን ምትሏ አልተስማሙ ኮኦፕሬሽን ምንድን ነች? ዝልክ የአሰብ ወደብን በጋራ ለመጠቀም እሚት ተስማምቸው መጡ። የአሰብ ወደብን በጋራ ለመጠቀም እንዲተስማማቸው እንዲስማሙ ምክንያታችሁ ምንድን ነው ስትላቸው ስንዴ እዚህ አለ፣ አልፋፋም እዚህ አለ፣ ሁለቱን አምርተን በመኪና ጭነን አሰብ ካደረስ ነው ዘሾርተስት ሩት ነው። ወፊት የሳውዲ አረቢያ ሱዳን ውስጥ አላል። የሱዳኑ ማሳ በጣም ብዙ ሜትር ርቃል።

ግን የእሷማ ቃት ውስጤ ገብታለች። ልጅ ልለው ክብር ሚኒስትሯ ደግሞ መከላከያ ሚኒስትር ከፊልድ ማርሻል ታጣ ላይ ነው ወፍ ዳርዳር ምትል። አይ ወይዘሮ ኢንጂነር አይሻ አንድ ቀን ስለዛ ስ የተናገረች ናቸው በጣም ልቤን የሚያረካ ነገር ነው። አሁን አፋር ነው ቤት የኔ እራሴ። አሁን አፋር ልሄድ ነው። ወፍ ስንዴን አመርታለው አልፋፋይን አመርታለው አሰብ ወስዳለው ጭናለው ሳውዲ አረቢያ ያስገባለው ማለት ነው ራይት ይሁን ከሱዳን ይቀርባል፣ ከሱዳን ይቀላል። በስንዴም ባልፋፋም ከአሜሪካ ኮስቱ በጣም ዝቅተኛ ነው። ከአርጀንቲና የማይነጻ አዘራ ሳውዲ አረቢያ ሀገሪቱ ውስጥ ማምረት አትችልም። ሳውዲ አረቢያ የራሷን ጠጣ ጀርሳለች። የራሷን ጠጥታ ጨርሳ የአሜሪካን ጠጥታ አራቆታለች። ከአሜሪካም ተባራለች። ሱዳን ውስጥ አትገባም። የእርስ በርስ ጦርነት እያመሳት ነው። ከኢትዮጵያ ውጭ ምን አማራጭ አላ? ሳውዲ ወፍ ሳውዲ አረቢያ አረቦች አረቦቹ በጥቅሉ በግብፅና እስራኤል መካከል የተከሰተ የም ኩብር ጦርነትን ተከትሎ ማዕቀብጥ አሉ ማ ላይ ምዕራባኖቹ ላይ ምን ኦይል እምባርጎ የነዳጅ ማዕቀብጥ አሉ። ነዳጅ አንሰጥም ነበር። አረቦቹ ነዳጅ አምርቱ ነበር በኤፖክ በኩል ዋና ሳውዲ አረቢያናት አኮረፉ። እስራኤልን እየደገፋችሁ ነው እንደዚህ የምታስጉም ብለዋሉ። እስራኤልን የምደግፉ ምራቢያ ከዛሬ ጀምሮው ወፍ የለም። ስንዴ ማነው ነዳጅ አናቀርብም አሏቸው። አሜሪካ አውሮፓ ክው ብሎ ደረቀ። ኢኮኖሚው ድርቅ ብሎ ቀረ። ነዳጅ የለም። አቤቱ ጌታዬ ነዳጅ ጣራቸው የደርሶ ሲደነገጡ፣ ምዕራባውያኖቹ አይታይ ተደረጓቸው። ቆይ እነዚህ ሰዎች ነዳጅ ነው የሚጠጡት አሏቸው። አይደለም ምንም የሚያደርጉት ስንዴ ነው የሚበሉት ነው። ስንዴ ከ የሚያምጡት ከአውሮፓ ነው የሚገዙት። አውሮፓ አሜሪካ ነው ስንዴ የሚገዙት ነው። የስንዴ ማዕቀብ ጣሉባቸው። አረቦቹ የምን ማዕቀብ የጣሉባቸው የኦይል ማዕቀብ ሲጥሉባቸው፣ ነዳጅ ማዕቀብ ሲጥሉባቸው፣ ምራባያኖቹ አዩና የስንዴ የዳቦ ማዕቀብ ጣሉባቸው። ምራባያኖቹ ደግሞ ችግራቸው ምንድን ነው? ማነው አረቦቹ? የአረቦቹ መሰረታዊ ችግር ምን መሰለች ወፍዬ? ነዳጅ ሀብት አገኙ። ነዳጅ ሀብት አገኙልሽና ገንዘብ እየረጩልሻል። ኑሮ ይሻሻላል። ህዝብ ቁጥር እንደትን እየተመደገ ነው የሚያድገው የአረቦቹ ቁጥር ህዝብ ያድጋል። ነድ ሀብት ታገኛለህ። ግን ያ ሀብት ምግብ መግዛት አለበት። ምግብ ካልገዛ ዳቦ ካልገዛ አፈር ነው። 2008 ላይ ያቸው ሱ ነው ሱዳን፣ ግብፅ፣ ሊቢያ፣ ቱኒዚያ ምናምን ነፍሳቸውን ያጠፋው እንድነው የዳቦ አመጽ ነው። የ2008ቱ ፋይናንሺያል ክራይሲስ ተከትሎ የተፈጠረው ፋይናንሺያል ክራይሲስ ተከትሎ የመጣው የግብፅ ዳቦ አመጽ ነው። በዳቦ እቺ 73 ላይ ተከሰረ የህዝብ ቁጥር የህዝብ ቁጥር የህዝብ ቁጥር የግብጾቹ እንዴት እንደሚያደርግ ተመልከተው በመቶ በ150 ዓመት የሳውዲ አረቢያ የግብጽ የኢራቅ የሞሮኮ የሳውዲ አረቢያ አሁን ሳውዲ አረቢያ በአስር ሚሊዮን ይጨምራል እስከ 2050 ሳውዲ አረቢያ ብቻ ግብጽ ሁለት መቶ ሺህ ይደርሳል ይሄ ሁሉ ህዝብ ቁጥር እያደገ ሲሄድ ዋና ዋና ዋናው ነገር ምንድነው ስንዴ ግብርና ዋና መሰረት ግን ችግራቸው ምንድን ነው? ግብርና ወፍ የለም የሚታረሰሉ የላቸውም። ተደረ ይልም አረብ በሙሉ ይሉ አረብ ፔኒዙላ ተመከዘ ዱቄት ነው ወፍ የለም። ግብጽ አባይ ተንጠጥላን ያለችው ሱዳን ከፍተኛ እርሻ መሬት አላት። የአረቦቹ እርሻ መሬት በሙሉ ተደምሮ ግማሹ ያለው ሱዳን ውስጥ ነው። ሱዳንን አረብ አርጋ አስበ በዛ ዝቅ ብሎስ አረንጓዴው እንዳለ ይታያላል። ወፍ እ አረንጓዴ ሁሉ የሚታረስ ነው። የኢትዮጵያ መሬት እንግዲህ የኢትዮጵያ መሬት በአርሶ አደር እጅ ነው ያለው አባይ በኢትዮጵያውያኖች፣ ምክንያቱም ሀገሪቱ የነጻነት ምድር ናት። ኢንቨስተር የነጭ ኢንቨስተር እና የአረብ ኢንቨስተር መጥቶ ገዝቶ የሚቀራመተው መሬት አለው። የእንትኖች መሬት ግን የተቀራምተውታል። የሱዳኖች ሱዳኖች መሬት ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናውቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውም ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300 ሺህ ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፕሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። በእርግጥ አፋር ካለው ፖቴንሻል አንጻር የተሰራው ስራ በጣም ተጋኖ መታየት የለበትም። ከዚህ 10፣ 20፣ 30 እጥፍ ማድረግ የሚያስችል ፖቴንሻል አለው። ሰፊ መሬት አለው። ውሃ እንደምታዩት እዚህም አለ። ዘማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ለማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ መሬት ስፋት ነው ያለው መሬት ሽፋኑ በጣም ሰፊ ነው። ወደ እርሻነት ከተቀየር ነው እና ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም ከባቢ ሊሆን ይችላል ማለት ነው። ዋናው ነገር መትጋት፣ መስራት፣ አይን ገልጦ ማየት ያስፈልጋል። ውሃው ተኝቶ መሬት ተኝቶ መኖ የለም ማለት ኃጢአትም ጭምር ነው። አፈሩ እንደምታዩት ነው። ውሃ ካቀረብለት አልፋ አልፋን ወይም ሮዳስን በማምረት ለከብቶቻችን መኖ ማቅረብ ስለሚቻል የጀመርነው ጅማሩ በጣም ተስፋ ሰጪ ነው። በጣም ጥሩ ስራ ነው። ከዚህ በላይ ግን መትጋት መጣር አለብን። የምናስበውን ብልጽግና የምናስበውን መለወጥ ለማምጣት ጅማሯችን መልካም ቢሆንም መፍጠን ደግሞ አለብን። መፍጠን አለብን። መፍጠር አለብን። ማያያዝ አለብን። ያኔ የተሟላ የልማት ገጽታ ያላብሰናል። እስካሁን ባለውና ባየነው ነገር በጣም ደስ ብሎናል። እኔ ግን ኦይል ኤምባርጎ ላይ ነበርና ኦይል ኤምባርጎ ላይ ነው ወሬው፣ ማውራት ነው። ኦይል ኤምባርጎ ሲደረግባቸው የስንዴ ማዕቀብ ጣሉባቸው። ሳውዲ አረቢያዎች ክቡ ብለው ደንግጠው ከዛሬ ጀምሮ ምን ማድረግ አለብን አሉ። ከዛሬ ጀምሮ ስንዴ አምርት አለብን አሉ። ስንዴ ማታምርት ከሆነ ስልጣን ላይ ትቀምጡ አይቻልም። ነዳጅ አስር ጊዜ ነዳጅ አምርት፣ ስንዴ ፉድ ኢንዲፔንደንስ አሉ። የኢትዮጵያ መንግስት እንደሚለው ፉድ ሰበሪ አሁን አሁን ምንድ በጋ ስንዴ በጋ ስንዴ ስንዴ ስንዴ ስንዴ ስንዴ የሚለው ምንድ ነው? በምግብ ራስን መቻል የመስለ ነገር በምግብ ራስን ካል ጨክሙ ነጻነት አይኖርም ነው። ኢትዮጵያ መንግስት አረቦች ብር እንኳ የሚኖሩ በብር ማስገዛው ሊሆን ይችላል። ሲሲ የዩክሬን ራሽያ ጦርነት ሲጀመር እና ስንዴ ከዩክሬን የሚመጣው ስንዴ ሲቋረጥ ሲሲ ኮ ላቡ እንዲ ምኑ እንዳላወቁ እግዚአብሔር ነው የሚያውቅ። በድንጋጤ ምክንያቱም ሚዴት ልከሰጣ የሚወገዱ ሰዎች ፉድ ሰልፍ ሰፊሽንት መሆን አለበት። በምግብ ጥገኛ ከሆንክ አለቀልህ። አሁን ሳውዲ አረቢያዎች ወላቸው ያኔ 1980ዎቹ ላይ እንደዛ አርጉ። ያኔ ልክ አሁን እየተፈጠረ ያለው ቴክቶኒክ ሽፍት የለም የዓለም ፖለቲካ ልክ እንደዛ ነው። ያኔ ሀፕን ያደርገው መቼ 1970ዎቹ? ከዛስ ግብፅ ሄዳ ምንድን ያደርገችው? እመቤቴ እስራኤል ሆይ ይቅርበኝ፣ ከዚህ በኋላ ከአንቺ ጋር በሰላም እኖራለሁኝ ያለ ለምን እኔ አሁን ችግሬ ከአንቺ ጋር የመሬት ጦርነት ማድረግ ሳይሆን

ከዚህ ሄዱ ግብፅ ማን እስራኤልን ተለማምጦ ሰላም ካምፕ ዴቪድ ተፈራረሙ። ለግብፅ ውሃ ሰጥሻለው ለግብፅ ምን ይሰጠታል? ቶሽካ ፕሮጀክት ዋ ስ የምታበርትሎ ፕሮጀክት ከሳውዲ አረቢያ ገንዘብ ታገኛለች፣ ከአሜሪካ ገንዘብ ታገኛለች፣ ከዩኤን ትደገፋል። እኛ ቃላችንን ጠብቀናል። ለግብፆች የገባኑ ቃል ይሄ ነበረ። አሁንም ቢሆን ግብጾች በተቻለ መጠን ምን አታርጉ፣ ገንዘባችሁን በየቦታዋ ትበትኑ፣ ኑና ከኛ ጋር ስሩ። ሚገርም ነው አካሄዱ

እንደዛ ብለው አስመዝጓ ጠቅላይ ሚኒስትር ያቺን ነገር ከተናገረ በኋላ ሁለተኛ ደግሞ ሲጨምር ነው የሚለው ዲፕሎማሲን በሚመለከት ብሎ ስለ ግብፅና ስለ ኤርትራ ነው። ሁለቱ ናቸው ወሳኝ ሆኖ አሁን እንትን እያለ አባይ ላይ ግብፅ አለ፣ ቀይ ባህር ላይ ኤርትራ አለች ማለት ነው። ልባር የአባይን ጉዳይ በተመለከተ ውሃዎች ሁሉም የመለጩት ው ከኢትዮጵያ ሉ ይታያል። ጉደር እዛ ጋ፣ ሙገር እዛ ጋ፣ ጅማ እዛ ጋ፣ እሽቦቶ እዛ ጋ፣ አባያውና ባሽሎ ተከዜ፣ አንግረብ፣ መረብ፣ አስባር የሁሉ ወንዝ ከዚህ የሚመነጭ ከኢትዮጵያ የሚመነጭ ኤርትራ ባርካ ያለች ሽንት ጭርቅ ያለች ነገር ነገር ግን በአባይ ጉዳይ ላይ ደ ሲደሉትና ስንትስል ሲያቦካ ታገኙታለን። በቀይ ባህርን በተመለከተ ግብፆች ከኢትዮጵያ ጋር ተባብረው ይሰሩ ይበጃቸዋል ለማለት ነው። አዘርዋይስ ከዚህ ቀደም ደጋግሜ ሳወራ የነበረው እነሱ እኛ ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ካላገዙን ደግመን ደጋግመን ሌሎች ግድቦች መገንባት አለብን፣ አባይ ላይ እዛ ላይ ማስፈራራት መቻል አለብን፣ እሱን እንደ ባርጌኒንግ ፓወር መጠቀም አለብን ስለነበረ ዱቄት እንደሆነ ያቀልኩ ምን ግን ግብጽ ህዝብ ወክሎ እስከመጣ ድረስ በፒስት ይዘዋል። ፒር ኮምፒውተር ናቸው፣ ግብጾች ከኛ ፒር ኮምፒውተር ማለት እነሱን መያዝና ማለዘብ፣ በአባይም በቀይ ባህርም ጉዳይ ከኛ ጋር ተባብረው እንዲሰሩ ማድረግ። ያዛም ሽማግሌ ከጨዋታ ውጭ። ግብጾች በራሳቸው ሁንም ነገር ማድረግ ባይችሉ እንደ ሻእቢያ በሽተኛ ቡድን ደግፈው ሲበጠብጡ ይኖራሉ ነው። አሁን ግብፅን እያያዝ ናቸው። ግብፅ መሀል ላይ ይዘን ማን፣ ግብፅን ይዘን ወደ ትብብር ማዕቀፍ እንድትመጣ አድርገን ሻዕቢያን መሀል ላይ እንደ ሳንዱች መብላት የሚቀርብ ማለት ነው። በዛ ላይ እየሰራንበት ነው። ይህም ብዬ አሁን እዚህ ጋር ደንቃራ የሆነብን ማነው? ወብዬ ኢሳያስ የሚባለው ጉፋያ ሰው። ኢሳያስን ወስደው ሰው ይሆናል ብለው ጅዳ ወስዶ አስፈረሙት። አስፈረሙትና አብቼ ንም እሱንም ሰው ብለው እንትን አለበሰዋል። ይሄ ሰው ሆኖ ቀረ። ያ ሰው አሰው ሆኖ ቀረ አለ እንዴ? ግለሙ ኡስማን ሳላ ሆኖ አሁን አገልጋይ እየመራ ያለው ወፍዬ ከስራ ሰብያለሁ። ምን ችግር አለ? ኢሳይያስ ነው ያልከኝ። ኢሳይያስ ሳውዲ አረቢያ ማንን ኡስማን ሳላን ሲልከው፣ ኡስማን ሳላ ሳውዲ አረቢያ ሄደ። በስንተኛው ቀኑ የሳውዲ አረቢያ ውጭ ጉዳይ ሚኒስትር ኢትዮጵያ መጥቶ ስለምንና ምንድን ነው ያወራልኩ ሱዳን ሰላም እና ስለ ግብርና ኢንቨስትመንት፣ ግብርናው አፋር ነው። ሱዳን ምንድን ነው? የእርሻ መሬቴ ከንቱ ሆነ ማለት ነው። ብቻ ደግሞ መጥቶ አይዟችሁ ወዳጆቼ፣ ልቦች ጣጣ የለውም፣ እኔ ጋር ኢንቨስት አርጓላችሁ። የት አፋር ይሄን ብሏቸው ሲያበቃ ዶክተር አብይ ብድግ ብለው ሄደ። አፋር ለጉብኝት ሄደ። አፋር ሄዶ አልፋፋ አላለም አልፋፋ ብቻ ነች እኮ። ለዚህ መነሺው የበቃ አልፋፋና ስንዴ እ ሁለቱን ቃል እዩ አበቃው። ለምን ቺን ካልኩሌሽን ስሰራ ነበራ የኖርኩት። የት እነዚህ ሳውዲ አረቢያዎች ምን ያህል መከራቸውን እንደበሉ፣ ምን ያህል መከራቸውን እየበሉ እንዳለ በዓለም ላይ እየዞሩ መሬት እየገዙ እንደ ውሻ እኮ ነው የተባረሩ ከሳውዲ አረቢያ ውቡ እዚህ ጋር ቢነግር ብታይ እንደ ውሻ ትሽ እየተባሉ ነው ከሳውዲ አረቢያ ከአሜሪካ አሪዞና የተባረሩት። እንደ ውሻ በዚህ ኢትዮጵያ፣ በዚህ ግብፅ፣ በዚህ ሳንዱች ሆነ አይደለም እህ በዛ አሁንም ልክ እንደ ዳቦ ሳንዱች ካረግናት በኋላ ኤርትራን በወተት እያማ ግን በአልማራ ይወተት መብላት ይሆናል ማለት ነው። ዋናው ነገር ስንዴና አልፋፋ እሱ አፋር ውስጥ ነው። ሳውዲ አረቢያን እጃች ማስገባበል ነው። የሚገርም ስትራቴጂ ነው። ታዲያ የኢትዮጵያውን ምን ይለየዋል? የኢትዮጵያውን ከሳውዲ አረቢያው ከሱዳኑ ከአሪዞናው ከአርጀንቲናው ምን ይለየዋል ካልክኝ ይሄ ነው። አዋሽ ይባላል። አዋሽዬ ዬ ምንድን ነው? ስማንጂ ሱዳኔ ነው ቢያመርቱ ያባይጥገኛል ራይት ግብጽ ነው ቢያመርጡ የአባይ ጥገኛ ነው። አዋሽ ግን የማጥገኛ ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ አድጎ ኢትዮጵያ ውስጥ የሚሞት ብቸኛውን ኢንዲጂነስ ወንዝ እኮ አዋሽ። ይህን ታውቃለህ? አዋሽን ስንጠቀመው የሁሉ ማሳ ይታያላል። ይሄ ይህንን ከፈለግስ እንደ ከፈለግን አልፋፋ እያረግን? እዚህ ያፈስን ከነዚህ እንትኖች ማዶ ያለው ምንድነው ካልከኝ በነዚህ ማዶ ኮንትን ቀይ ባህር ኮ ፊት ቀይ ባህር ኮንክ ሆ ጠጋ ስትለለው እዚህ አዋሽ ላይ እናመርታለን። ሌሎች ሀገራት ከሌላ ሀገር ወንዝ ነው ሌሎች ሀገራት ጥገኛ። ግብፅ ብታመርት ጥገኛ፣ ሱዳን ብታመርት ጥገኛ፣ አዋሽ ብታመርት የኛው ነው። ይሄንን አምርተን እዛ ማዶ ላይ ቀይ ባህር አድርገን አሻግረን ልከን ማትረፍ ነው እልሃለሁ። በዚህ ሁኔታ የምንሰራ ከሆነ አዋሽ ሀገር በቀል ነው። ነፃና የኛ ነው። ለቀይ ባህር ቅርብ ነው። ለሳውዲ አፍንጫ ስር ነው። ይሄን አምርተን ማሻገር ነው። ይሄ ከበኛ ስራት